ጠቅላይ ሚኒስትር አብይ ለሚሾሙት ጊዜያዊ ፕሬዝዳንት የትግራይ ሕዝብ እጩዎችን እንዲጠቁም ጥሪ አቀረቡ። የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩን ገለጸ። ቻይና በቲክቶክ ሽያጭ ላይ እንድትስማማ አሜሪካ የታሪፍ ቅናሽ ልታደርግ እንደምትችል ትራምፕ ተናገሩ። ዝርዝር መረጃዎችን በዩቲዩብ በቲክቶክ እና በቴሌግራም ይመልከቱ። ጠቅላይ ሚኒስትር አብይ አህመድ እርሳቸው ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ሕዝብ እጩዎችን እንዲጠቁማቸው ረቡዕ መጋቢት 17 2017 በኤክስ ገጻቸው ጥሪ አቀረቡ። ጠቅላይ ሚኒስትሩ የሁለት ዓመት ቆይታው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ለቀጣዩ አንድ ዓመት እንደሚቀጥልና በግለሰቦች ረገድ ለውጥ ሊደረግ እንደሚችል በቅርቡ ለፓርላማው ማብራሪያ ከሰጡ በኋላ ነው ይህንን የፕሬዝዳንት እጩ ጥቆማ ጥሪ በትግርኛ ቋንቋ ያስተላለፉት። በዚሁ የፓርላማ በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩ የተናገሩ ሲሆን በቅርቡ የፌዴራሉ መንግስት ጣልቃ እንዲገባ የጠየቁት የትግራይ ክልል ጊዜያዊ ፕሬዝዳንት ጌታቸው ረዳ ከስልጣናቸው ስለመነሳታቸው ያሉት ነገር የለም። አብይ ለእጩዎች ጥቆማነት ያቀረቧቸውን ያቀረባቸው መስፈርቶች የጊዜያዊ አስተዳደር ተግባራት በብቃት የሚወጡ እና የክልሉን ሰላምና ደህንነት ማረጋገጥ ማረጋገት ይችላሉ ብላችሁ የምታምኗቸውን እጩዎች ከዛሬ ጀምሮ በጠቅላይ ሚኒስትሩ ጽሕፈት ቤት ኢሜይል በመላክ መጠቆም እንደሚቻል ጠቅሰዋል። የትግራይ አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ በማህበራዊ ገጻቸው ላይ የወጣው ጥሪያቸው ጥቆማው ለምን ያህል ጊዜ እንደሚቆይ ያለው ነገር የለም። ለሁለት ዓመታት የዘለቀውን ደም አፋሳሽ ጦርነት የቋጨው የፕሪቶሪያ ግጭትን በዘላቂነት የማስቆም ስምምነት መሠረት የትግራይ ክልል ጊዜያዊ አስተዳደር መቋቋሙ ይታወሳል። በፌዴራሉ መንግስት እና በህወሓት መካከል ዘላቂ ሰላምን ለማስፈን እና ግጭትን ለማቆም በተደረገው ስምምነትን አንቀጽ 11 መሰረት አካታች ጊዜያዊ አስተዳደር ተቋቁሟል። ይህ የፕሪቶሪያው ስምምነት ሁሉን አካታች የሆነ የትግራይ ጊዜያዊ ክልላዊ አስተዳደር የሚቋቋመው ህወሓት እና የፌዴራሉ መንግስት በሚያደርጉት ፖለቲካዊ ውይይት ይሆናል ይላል። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር የሚኒስትሮች ምክር ቤት ደንብ ቁጥር 533 ህዝብ 2015 ርዕሰ መስተዳድሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። አብይ ይህንን ደንብ በመጥቀስ የትግራይ ክልልን ጊዜያዊ ፕሬዝዳንት ኃላፊነት የሳቸው መሆኑን በዚሁ መልእክታቸው አስፍረዋል። ሆኖም ጠቅላይ ሚኒስትሩ በቀጣዩ ክልሉን የሚያስተዳድሩት ርዕሰ መስተዳድር ሹመት በተመለከተ በደንቡና በስምምነቱ መሰረት ከህወሓት ጋር ምክክር አድርገው እንደሆነ የተጠቀሰ ጉዳይ የለም። የፕሪቶሪያ ስምምነት ሌላኛው ተፈራራሚ ህውሃት በጉዳዩ ላይ እስካሁን አስተያየት አልሰጠም። አብይ በዚሁ ጥሪያቸው የትግራይ ክልል ጊዜያዊ አስተዳደር ሲቋቋም መሰረት ባደረገው አዋጅ መሰረት የሁለት ዓመት የቆይታ ጊዜው የተጠናቀቀው መሆኑን አስታውሰው ተጨባጭ ምክንያት ካለ የጊዜያዊ አስተዳደር ሊራዘም እንደሚችል አስፍረዋል። በዚህም መሰረት የትግራይ ጊዜያዊ አስተዳደር ለሚቀጥለው አንድ ዓመት እንደሚቀጥል አስታውቀዋል። ጠቅላይ ሚኒስትሩ የጠቀሱት ፌዴራል መንግስት በክልል ጣልቃ የሚገባበትን ሥርዓት ለመደንገግ የወጣው አዋጅ 359/1995 ሲሆን ይህን ጊዜያዊ አስተዳደሩ በክልሉ የሚቆየው ከሁለት ዓመት ላልበለጠ ጊዜ ነው። ሆኖም አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት የመቆያ ጊዜውን ከስድስት ወራት ላልበለጠ ጊዜ ለማራዘም ይችላል ሲል ያታል። አብይ የትግራይ ጊዜያዊ አስተዳደር ስራውን በሁለት ዓመት ውስጥ አጠናቅቆ ኃላፊነቱን በሕዝብ ለተመረጠው መንግስት ማስረከብ እንደነበረበት በዚሁ መልእክታቸው ገልጸዋል። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶቹን በወቅቱ ማከናወን እንዳልቻለ የገለጹት ጠቅላይ ሚኒስትሩ፣ ከነዚህም መካከል ለምርጫ ሁኔታዎችን ማመቻቸት አንዱ መሆኑን ጠቅሰዋል። በዚህም ምክንያት የህግ ማሻሻያ በማድረግ የጊዜያዊ አስተዳደሩን የስልጣን ጊዜ በአንድ ዓመት ማራዘም አስፈላጊ ሆኖ መንግስታቸው እንዳገኘው ገልጸዋል። መሬት ላይ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜያዊ መንግስቱን የስልጣን ዘመን በማራዘም ላይ እንዳለ በዚሁ ጥሪያቸው ገልጸው ከዚህም ጋር ተያይዞ አዲስ ጊዜያዊ አስተዳደር ፕሬዚዳንት መሾም አስፈላጊ ነው ተብሏል። የቆይታ ጊዜው የተጠናቀቀው የጊዜያዊ አስተዳደሩን በተመለከተ አብይ በቅርቡ ባደረጉት የፓርላማ ማብራሪያ ለማስቀጠል አስፈላጊ የህግ ማሻሻያዎች እንደሚከናወኑም አስታውቀው ነበር። አብይ ሐሙስ መጋቢት 11 2017 በፓርላማ ተገኝተው በሰጡት ማብራሪያ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቆይ ተናግረዋል። ይህንን ለማድረግ ከጊዜያዊ የአስተዳደሩ ርዕሰ መስተዳድር አቶ ጌታቸውና ምክትሎቻቸው ጄኔራል ታደሰ ወረደ እና ጄኔራል ጻድቃን ገብረትንሳይ ጋር ምክክር መደረጉን ገልጸዋል። አብይ በክልሉ ከሚንቀሳቀሱ የተለያዩ ፓርቲዎች ጋር ንግግር እየተደረገ መሆኑን ጠቅሰው በዚህ መሠረት አስፈላጊው የህግ ማሻሻያ ተደርጎ ለሚቀጥለው አንድ ዓመት ይቀጥላል ብለዋል። ጊዜያዊ አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሠራው ስራ መመስገን አለበት ያሉት ጠቅላይ ሚኒስትሩ የሰጠናቸው የሁለት ዓመት ጊዜ አብቅቷል፣ ተጨማሪ የህግ ማሻሻያ የሚያስፈልገው ጉዳይ አለ። የሕግ ማሻሻያው ተገምግሞ እና መጠነኛ ማሻሻያ ተደርጎ በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀት እና ህዝቡ የስልጣን ባለቤት መሆኑን ማረጋገጥ ይጠበቅበታል ብለዋል። ካለፈው ዓመት አጋማሽ ወዲህ በህወሓት ማዕከላዊ ኮሚቴ አባላት መካከል በተፈጠረው አለመግባባት መግባባት ፓርቲው በሊቀመንበሩ ደብረጽዮን ገብረ ሚካኤል እና በምክትል ሊቀመንበሩ ጌታቸው ረዳ በሚመሩ ቡድኖች ተከፍሎ እየተወዛገበ ይገኛል። ለወራት በገለልተኝነት ከቆዩት የትግራይ ሰራዊት አዛዦች መካከል አብዛኞቹ በደብረጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከትሎ በክልል ውስጥ ስጋት ተፈጥሯል። ቻይና በቲክቶክ ሽያጭ ላይ እንድትስማማ አሜሪካ የታሪፍ ቅናሽ ልታደርግ እንደምትችል ትራምፕ ተናገሩ። ዝርዝር መረጃዎችን በዩቲዩብ በቲክቶክ እና በቴሌግራም ይመልከቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በባይት ዳንሰ ባለቤትነት የተያዘው ቲክቶክን ለመሸጥ ከስምምነት ለመድረስ ለቻይና የታሪፍ ቅናሽ ሊያደርጉ እንደሚችሉ ተናገሩ። ትራምፕ ቻይናዊ ያልሆኑ ገዢዎችን ለማግኘት በሚል መጋቢት 27/2017 ድረስ ተቀምጦ የነበረውን ቀነ ገደብ ለማራዘም ፈቃደኛ መሆናቸውንም ተናግረዋል። ፕሬዝዳንቱ ወደ ስልጣን እንደመጡ በጆ ባይደን አስተዳደር ቲክቶክን ለማገድ ወጥቶ የነበረው ሕግ ተግባራዊነቱን እንዲዘገይ አድርገው ነበር። በ ሁለት ሺ ሀያ አራት የጸደቀው ህግ የብሔራዊ ደህንነት ስጋቶችን በመጥቀስ የቲክቶክ ባለቤትነት በሽያጭ ወደ ሌሎች እንዲተላለፍ ወይም እንዲታገድ ሲል መወሰኑ ይታወሳል ትራምፕ ረቡዕ ለጋዜጠኞች እንደተናገሩት ከቲክቶክ ጋር በተያያዘ ቻይና በዚህ ውስጥ ሚና መጫወት ይኖርባታል ተሳትፈዋ በማጽደቅ ነው የሚሆነው ያንን ያደርጋሉ ብዬ አስባለሁ ብለዋል ምናልባት ታሪፍ ላይ ትንሽ ቅነሳ ወይም ከስምምነት ላይ እንዲደርሱ አንድ ነገር እናደርጋለን ሲሉ አክለዋል ትራምፕ መጋቢት 27 2017 ቢያንስ የስምምነቱ ዝርዝር ሁኔታ ላይ ይደረሳል ብለው እንደሚጠብቁ ተናግረዋል ዶናልድ ትራምፕ ይህንን ያሉት ወደ አሜሪካ በሚገቡ ሁሉም መኪኖች እና የመኪና መለዋወጫዎች ላይ የ25 በመቶ አዲስ ታሪፍ ከጣሉ በኋላ ነው። ቢቢሲ ቲክቶክን እና በዋሽንግተን የሚገኘውን የቻይና ኤምባሲ በጉዳዩ ላይ ያላቸውን አስተያየት የጠየቀ ቢሆንም ምላሽ አላገኙም። በአስር ቢሊዮን ዶላሮች የሚገመተውን ቲክቶክን ለመሸጥ ስምምነት ላይ ለመድረስ ትልቁ ተግዳሮት የቤጂንግ ይሁንታ ማግኘት ነው። ትራምፕ ከዚህ ቀደም በድርድር ለማሸነፍ ታሪፍን እንደማስፈራሪያ ተጠቅመው ያውቃሉ። ፕሬዚዳንቱ በጥር ወር መጨረሻ ላይ ወደ ኋይት ሃውስ በተመለሱበት የመጀመሪያ ቀን ቻይና የቲክቶክ ስምምነትን ካላጸደቀች ተጨማሪ የአስመጪ ቀረጦችን እንደሚጥሉ አስፈራርተዋል። ታዋቂው የማህበራዊ ሚዲያ መተግበሪያ በአሜሪካ ብቻ 170 ሚሊዮን ሰዎች ይጠቀሙታል። በመጀመሪያው የፕሬዚዳንትነት ስልጣን ዘመናቸው ቲክቶክ እንዲታገድ የጠየቁት ዶናልድ ትራምፕ አሁን አካውንት ከፍተው ቪዲዮዎችን መጫን ጀምረዋል። ዶናልድ ትራምፕ ከ15 ሚሊዮን በላይ ተከታዮች ያሏቸው ሲሆን፣ በፕሬዚዳንታዊ ምርጫ ዘመቻው ወቅት በቢሊዮኖች የሚቆጠሩ እይታዎችን አግኝተዋል። አሜሪካ በዚህ ወር ከቻይና በሚገቡ ሁሉም ምርቶች ላይ 20 በመቶ ቀረጥ መጣለው ይታወሳል። ቤጂንግ የተለያዩ የአሜሪካ የአቪዬሽን የመከላከያ እና የቴክኖሎጂ ኩባንያዎችን የማይታመኑ ተቋማት ዝርዝር ውስጥ በማስገባት የወጪ ንግድ ላይ ቁጥጥር ማድረግ ላይ አተኩራለች። ቻይና በተቻለ ፍጥነት አሜሪካ ከቤጂንግ ጋር ለውይይት እንድትቀመጥ ጠይቃለች። የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩን ገለፀ። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ እና በቴሌግራም ይመልከቱ። የሱዳን ጦር ኃይሎች አዛዥ አብደልፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነፃ ናት ሲሉ አውጁ። ጄኔራል አብዱልፈታህ አልቡርሃን ጦሩ በካርቱም የሚገኘውን የአገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዝዳንታዊ ቤተ መንግስትንም ጎብኝተዋል። ፕሬዝዳንቱ ወዲያውኑ በስፍራው ደስታቸውን በሚገልጹ የአገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፈጣን ደራሽ ኃይሉ አማፂያን እጅ ነፃ መውጣቷንም አውጀዋል። ካርቱም ነፃ ናት፣ አብቅቷል ሲሉ ተናግረዋል። ጦርነቱ ከጀመረ ከሁለት ዓመት ወዲህ ቡርሃን በፕሬዝዳንቱ ቤተ መንግሥት ሲገኙ ይህ የመጀመሪያቸው እንደሆነ ይታመናል። የእርስ በእርስ ጦርነቱ እንደጀመረ የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን፣ በወታደራዊ የሚመራው መንግስት መቀመጫውን በቀይ ባህር ወደሚገኘው ፖርት ሱዳን ለማዞር ተገድዷል። ቀደም ሲል አንድ የጦር አዛዥ ለቢቢሲ ወታደሮቻቸው የአየር ማረፊያው ሙሉ በሙሉ እንደተቆጣጠሩ እና የቀራቸው በየስፍራው የተንጠባጠቡትን የፈጥኖ ደራሽ ተዋጊዎችን ማጽዳት እንደሆነ ተናግረው ነበር። አርብ ዕለት የአገሪቱ ጦር የፕሬዝዳንቱን ቤተ መንግሥት በድጋሚ ከተቆጣጠረ እና በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበሩ ሌሎች የመንግስት ተቋማትን ካስለቀቀ በኋላ በከተማዋ ያለውን ቁጥጥር እያሰፋ መጥቷል። ጦርነቱ በሚያዚያ ወር 2023 ከተጀመረ ወዲህ የፈጥኖ ደራሽ ኃይሉ የዋና ከተማዋን ካርቱም አብዛኛውን ክፍል ተቆጣጥሮ ነበር። በእርስ በርስ ጦርነቱ በአጠቃላይ በመቶ ሺዎች የሚቆጠሩ ሲገደሉ፣ ሚሊዮኖች ደግሞ ቤት ንብረታቸውን ጥለው ለመሰደድ ተገደዋል። የጦሩ ቃል አቀባይ በተጨማሪም የአገሪቱ ጦር ኃይል በናይል ወንዝ ላይ የሚገኙትን እና በደቡባዊ ካርቱም ጀበል አውሊያ የሚገኘውን ወታደራዊ ካምፕ ጨምሮ ሶስት ከተሞችን የሚያገናኙትን ድልድዮች መልሰው መያዛቸውን ተናግረዋል። ነዋሪዎቹ በዚህ ሳምንት የፈጥኖ ደራሽ ኃይሉ ተዋጊዎች ወደ ደቡብ አቅጣጫ በጀበል አውሊያ ወታደራዊ ካምፕ አቅጣጫ እያፈገፈጉ መሆኑን ሲናገሩ ነበር። በሰራዊቱ የተለቀቀው እና በሰው አልባ አውሮፕላን የተነሳው ተንቀሳቃሽ ምስል ሰዎች በግድቡ ላይ ባለው ድልድይ ሲያቋርጡ ያሳያል የሚያቋርጡት እነማን እንደሆኑ ማረጋገጥ ባይችልም ወታደራዊ ኃይሉ ግን የፈጥኖ ደራሽ ኃይሉ ተዋጊዎች ካርቱምን ለቀው ሲሸሹ እንደሚያሳይ ተናግሯል። በማኅበራዊ ሚዲያ ላይ የተለቀቁት ቪዲዮዎች በማዕከላዊ ካርቱም የሚኖሩ አንዳንድ ሰዎች የፈጥኖ ደራሽ ኃይሉ አገዛዝ አብክቶ የአገሪቱ ጦር ሰራዊት ወደ ከተማዋ መግባቱ የፈጠረባቸውን ደስታ ሲገልጹ ያሳያሉ። ከተማዋን ለቅቀው መውጣት ያልፈለጉ ወይም ያልቻሉ ነዋሪዎች በፈጥኖ ደራሽ አማግያን ኃይሎች የጅምላ ዝርፊያ እንደተፈጸመባቸው ሪፖርት ተደርጓል። ካርቱም ገበያዎች በመዘረፋቸውና በሁለቱ ተዋጊዎች እርዳታ እንዳይገባ በመከልከሉ የተነሳ የተባበሩት መንግስታት ረሃብ እየተቃረበ ካለባቸው የአገሪቱ አካባቢዎች አንዷ ናት። የመብት ተሟጋቾች በከተማዋ የተፈጸሙ ፆታዊና ሌሎች ጥቃቶችን ሰንደዋል። የፈጥኖ ደራሽ ኃይሉ እና ጦር ሰራዊቱ ያለልዩነት የሲቪል መኖሪያዎች ላይ ድብደባ ፈጽመዋል በሚል ተከሰዋል። በዚህ ሳምንት መጀመሪያ ላይ የአገሪቱ አየር ኃይል በገበያ ላይ በፈጸመው ድብደባ በርካቶች መሞታቸውን የዓይን እማኞች ተናግረዋል። ካርቱምን መልሶ መያዝ ለሰራዊቱ ትልቅ ስኬት ሲሆን በጦርነቱ ውስጥ ስልታዊ ጥቅም ሊሰጠው ይችላል ተብሏል። የፈጥኖ ደራሽ ኃይሉ አሁንም በምዕራብ ሱዳን የሚገኘው ሁሉም የዳርፉር ክልል የሚቆጣጠር ሲሆን በአገሪቱ የሚካሄደው የእርስ በእርስ ጦርነት ገና አልተጠናቀቀም። ሁለቱም ተዋጊ ወገኖች በውጭ ኃይሎች የሚደገፉ ሲሆን የጦር መሳሪያ ከተለያዩ አቅጣጫዎች በገፍ ይገባል። በአገሪቱ ዘላቂ ሰላም ለማስፈን የሚደረገው ዓለም አቀፍ ጥረት እስካሁን አልተሳካም።